ሰላም ሰላም የማርማር ሚዲያ ተከታዮች፣ ዛሬ ይዤላችሁ መጣሁት የእንግሊዛዊ ማይክል ካሮል ታሪክ እንዴት ከጽዳት ሰራተኝነት በአንዴ የ18.4 ሚሊዮን ዶላር አሸናፊ የሆነ ተመልሶስ፣ ከ18.4 ሚሊየን ዶላር ተመልሶ ራሱን ባዶ አደረገ የሚለውን ትምህርታዊ ታሪክ ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉን ይጠቅማችኋል። ብስክራይብ ያላደረጋችሁ ብስክራይብ አርጉልኝ እና ላይክ ማድረጋችሁ እና ሼር ማድረጋችሁ ደግሞ እንዳይረሳ። እንግሊዛዊው ማይክል ካሮል ህይወትን ለማሸነፍ የሚረዳውን ስራ ሲፈልግ፣ ሲወጣ፣ ሲወርድ ቆየ። ግን ለእሱ የሚሆን ስራ የለም። ለእሱ የሚሆን ስራ አለው አንድ ቦታ ብቻ ነው። የእንግሊዝ ማዘጋጃ ቤት እና የሎንዶን ከተማ ማዘጋጃ ቤት የጽዳት ሰራተኞች እንደሚፈልግ ያወጣውን ክፍት የሥራ ቦታ አይቶ ሄዶ ተመዘገበ። ከቀናት በኋላም ተቀጠረ። ማይክል ይህንን ሥራ በመሥራት ላይ ያለ አንድ ቀን ካገኛት ገንዘብ ላይ ቆጥቦ ሎተሪ ቆረጠ። ፈጣሪ በ19 ዓመትህ የለንደን ከተማ ጽዳት ሰራተኛ ሆነህ አትቅር ሲለው፣ የቆረጠው ሎተሪ ደርሶት የ18.4 ሚሊዮን ዶላር አሸናፊ ሆነ። ማይክል ካሮል ከጽዳት ሰራተኝነት በአንድ ጊዜ ሚሊዮኔር ሆነ። ህይወት ሳቀችለት። ቤት ገዛ፣ መኪኖች ኖሩት። ከዚያን እለት ጀምሮም ሥራ የሚባል ነገር አለርጂኩ ሆነ። ጠዋት ይነሳል፣ ሲጠጣ ይውላል፣ ከብዙ ሴቶች ጋር መዋል፣ ድራግ መጠቀም ጀመረ። አኗኗሩ ቅጥ አጣ። በተለያዩ ወንጀሎች እየተከሰሰ ፍርድ ቤት መቅረብ ስራው ሆነ። በዚህም ከሰላሳ ያላነሱ ጊዜያት በተለያዩ ትናንሽ ወንጀሎች ተከሶ ፍርድ ቤት እየቀረበ በገንዘብ እና በቀላል እስር ይቀጣ ነበር። ማይክል የአልኮል ሱሰኝነቱ ከመብዛቱ የተነሳ በቀን ሁለት ጠርሙስ ቮድካ ይጠጣ ነበር። በአንድ ወቅት የለንደን ከተማ ጽዳት ሰራተኛ ሆኖ ድህነትን እንዳላጣጣማት ያሳለፈውን መጥፎ ጊዜ ረስቶ 24 በ7 ገንዘቡን መርጨቱን ቀጠለበት። በዚህ ሁኔታ ጥቂት ዓመታት ካለፉና በእጁ የነበረው ገንዘብ እንዳልነበረ ሆኖ ቤት፣ መኪና፣ ንብረቱን ሁሉ ከሸጠ በኋላ ማይክል ስራ መስራት እንዳለበት አሰበ። ለአመታት ስራ የሚባል ነገር ትቶ መኖሩ ቆጨው። እና አንድ ቀን ጠዋት ተነስቶ ወደ አንድ ቢሮ ሄዶ አንኳኳ። ኃላፊው እንዲገባ ፈቀዱለት። እንዴት ኖት አላቸው። ሰውየው ምቾት የለወጠውን ማይክልን በቶሎ ማስታወስ አልቻሉም። ማይክልም እንዲህ አላቸው። እርግጥ ነው ጊዜው ስለቆየ ረስቶኝ ይሆናል። እኔ ማይክል ካሮል ይባላለሁ። ከአመታት በፊት እናንተ ጋር ይሰራ ነበር። ሰውየው አላስታወሱትም ነበር። ምን ነበር የሚሰራው ብለው ጠየቁት። ጽዳት ሰራተኛ ነበርኩ አለ። ሰውየው ትዝ አላቸው። ጥቂት ካወሩትም በኋላ እና አሁን ምን ልርዳህ? አሉት። የበፊት ስራዬን ለመጀመር ማለት የከተማ ጽዳት ሰራተኛ ከፈለጋችሁ፣ አለ። ሰውየው ማይክልን ቀጠሩት። እና አሁን በለንደን ጎዳና ላይ አንድ ወፍራም ሰውዬ የጽዳት ስራ ሲሰራ ካያችሁት፣ ያ ሰው በአንድ ወቅት ሚሊዮኔር የነበረው እና ህይወት የሰጠችውን እድል ሊጠቀምባት ባለመቻሉ ተመልሶ ጽዳት ሰራተኛ የሆነው ማይክል ካሮል እንደሆነ ይወቁ። የተሰጠንን እድል በአግባቡ እንጠቀምበት። ከማይክል ካሮል ህይወት ምን ተማራችሁ? ኮሜንት ላይ አስቀምጡልኝ።